ሳይንሳዊ ነገር ዲፔንድ ባይ ሆኑ ላለው ስለዚህ ስኬት ላንቺ ዛሬ ነው፣ ዛሬን መኖር። እኔ አሁን በህይወት መኖሬ አሁን ራይት ነው ራይት ክር እየተነፈስኩ ነው በህይወት አለው። አም ሰክሰስፉል ማን ኔክስት። ሌላው ይመጣ ነው፣ ተከታታይ ነው፣ ከኔ በኋላ ነው። ሁሉም ነገር ከእኔ በታች ነው። ገንዘብ ከኔ በታች ነው፣ ህንፃ ከኔ በታች ነው፣ መኪና ከኔ በታች ነው። ሰዎችን ደግሞ እኔ ስኖር ነው ላገኛቸው የምችለው እኔ ስደሰት ነው እነዛ ሰዎችም ከኔ ጋር ሲመጡ፣ እኔ ደስተኛ ስሆን ነው እነሱም ደስተኛ ሊሆኑ የሚችሉት ሰው። ፈርስት ፖል እኔ ነኝ ማለት ነው፣ ለሀገርም ለቤተሰብ፣ ለእኔም፣ ለወደፊት ለማገኘው ነገር እኔ ሰላም ስሆን እኔ ስኖር ነው ሰው እኔ ነኝ። እኔ ስኖር አሁን ደስተኛ ስሆን አሁን በህይወት ስኖር ይሄ ነው ስኬት ለኔ። በጣም ደስ ይላል። አብዛኞቻችን ደስተኛ መሆነ ያቃተን ለምን ይመስልሻል? ጥገኝነት እየሆንና በተለያየ ነገር ጥገኛ ነን። ጥገኛ ለምሳሌ አንድ ሰው ሜሴጅ ሲልክለት ይሆናል ያነ ደስ የሚለው፣ ስልክ ሳይደውልለት ይሆናል ደስ የሚለው። የሆነ ሰው ጋር ኮሚኒኬሽኑ ከተቋረጠ የሚጨንቀው ሰው አለ፣ የሚፈራ ሰው አለ፣ ጨለማ የዋጠው የሚመስለው ሰው አለ ማለት ነው። ፍቅረኛቸው ሊሆን ይችላል፣ ጓደኛቸው ሊሆን ይችላል ኮሚኒኬሽናቸው ትንሽ ከተቋረጠ ስትረስ ውስጥ የሚገቡ ሰዎች አሉ። ሰው ደስታን ከውጭ እየጠበቁት ነው ማለት ነው። ጥገኝነት ማለት ደስታን ከውጭ መጠበቅ። ለምሳሌ ደግሞ የሆነ እቃቸው ሲበላሽ፣ ገንዘባቸው ሲከስር፣ እንደዛ እንደዛ ሲሆኑ በጣም ያዝናሉ፣ በጣም ይጨነቃሉ፣ እራሳቸውን ብዙ ነገር ውስጥ ይገባሉ። ሰው እሱ ከውጭ ጥገኝነት ማለት ነው። እሱን ነገር ሲያጡ ይከፋሉ፣ ይጨነቃሉ ሰው በቃ ከውጭ ነው ደስታቸው ማለት ነው። እና ያዝናሉ። ግን ከውስጥ ውስጣቸው ከሆነ ደስታቸው ኢትስ ኦኬ፣ የሆነ ሆኗል፣ የጠፋው ጠፍቷል። ፈርስት እኔ ነኝ፣ አገነባዋለሁ። የሰራው እኔ ነኝ፣ ያገኘው እኔ ነኝ። የሄደው እንኳን ሄደ፣ ሰውም ከሆነ የሄደው እንኳን ሄደ፣ የመጣው እንኳን መጣ፣ ያጣሁትን እንኳን አጣሁት፣ ያገኘውትን ደግሞ እንኳን አገኘውት፣ ኢትስ ኦኬ ብሎ አመስግኖ መቀበል ያለበትን ተቀብሎ መርሳት ያለበትን ረስቶ አክሴፕት ማድረግ ያለበትን መቀበል ያለበትን ተቀብሎ መፍታት ያለበትን ነገር ፈቶ መተው ሲችሉ ደስተኛ መሆን ይችላሉ። ነገር ግን እነዛ ነገር ላይ ብቻ ትኩረት የሚያደርጉ ከሆነ ጥገኛ ስለሆኑ ደስተኛ አይሆኑም ማለት ነው። ስለዚህ ኤክስፔክቴሽን እንደሚለው ማለት ነው ፈረንጅ ከሰዎች መጠበቅ ከሰዎች መጠበቅ ነው ደስተኛ ማያደርገን ኤክስፔክቴሽን ከሰዎች መጠበቅ እሱ አይመከርም። ሁለተኛ በጣም ደስተኛ ያደረግም ግን ደግሞ ጥገኝነት የሚለውን ስጨምርበት ደግሞ ከሌሎች ከቁስታቸው የተመሰረተው ላይክ ከውጭ ወደ ውስጥ ስለሚኖሩ ደስታቸው የተመሰረተው ሰዎች ላይ ነገራቶች ላይ ቁሶች ላይ ምናምን ስለ በቃ በአጠቃላይ ከውጭ ነው ውስጥ አይደለም። ሰው ደስተኛ አይደለም። ነገር ግን አንድ ሰው ከውስጥ ውስጡ ስለሆነ ደስታው የሚኖሩ ከውስጥ ወደ ውጭ ከሆነ ኢትስ ኦኬ በቃ ምንም ቢፈጠር ምንም አክሴፕት ማረግ ያለበትን አክሴፕት አድርጎ መተው ያለበትን ትቶ መፍታት ያለበትን ፈቶ ዋላው አመስግኖ ደስታው አይነካበትም። ደስታውን ማስጠበቅ ይችላል። ለምን? ደስታው ከሱ ውስጥ ስላለ ማለት ነው። ልክ እንደኔ ማለት ነው። አሁን እኔ ከውስጥ ወደ ውጭ ስለምኖር አለም ቢፈነዳ ቲክቶክ ቢፈነዳ ቢቃጠል ምንም አይመስለኝም። ለምን ከውጭ ውስጥ ወደ ውጭ ነው የምኖረው፣ ከውጭ ወደ ውስጥ አለ። የውጭውን ጫጫታ ወደ ውስጥ አላስገባም። አይይሆዩ አውቃለሁ። በጣም ጠንካራ ነሽ። ሶስተኛው መጽሐፌ ላይ እንዲያውም እያሰብኩሽ ነበረ። ለምን ሁለቱ መጽሐፌ ላይ የመጀመሪያው መጽሐፌ ላይ እነ ዳጊ አለ፣ ዳግማዊ ዳጊ አንቺ ቤት የነበረው ዳግማዊ አሰፋ፣ እነ ዳጊ ሻውን፣ ዳዊት ድሪምስ አሉ፣ እነ ኦፕራ፣ እነ ቶማስ ኤዲሰን እንደዛ እንደዛ ሰዎች አሉ። ሶስተኛው መጽሐፌ ላይ ከሚካተቱ ሰዎች አንዷ አንጅቶኛለች ብዬ አስብያለው። ምክንያቱም የስኬታማ ሰዎች ጥበብ የሚል ከውስጥ ወደ ውጭ መኖር ህልማቸውን እንዴት አሳኩ እንዴት ነበረ ከዛ ሙድ እንዴት ቼንጅ አረጉ? ላይፋቸው እንዴት ቀየሩት? ማን ነበሩ? ምላያቸው ሰርተው አእምሯቸው ላይ ልቧቸው ላይ ሰርተው ህልማቸውን ተከትለው የሚለው ለማስተማር እነሱን አራያ አርጌ ጽፌያቸዋለሁኝና፣ አንቺ በትኛ ጸሐፊ ላይ እያሰብኩች ሴት ነች? ባይዘብ አመሰግናለሁኝ። ኔ ተንኪው በጣም ነው ማመሰግነው። ስለዚህ ሰዎች ደስተኛ የማይሆኑት አብዛኞቹ ሰዎች ደስተኛ የማይሆኑት ጥገኛ ስለሆኑ ደስታቸውን በነገራቶች ላይ ስለትመረኮዙት እሺ። ባለን ነገር ስ አለመብቃቃት ደስተኛ እንዳንሆነ አያደርገንም። ባለን ነገር አሁን የሰው ልጅ እጁ ላይ ባለው ነገር ላይክ፣ ለምሳሌ አንድ ክፍል ቤት ያለው ሰው ባለው ነገር አለመደሰቱ፣ ያለውን ነገር አለማወቁ ቫሊውን የራሱን ላይክ። አይ ዶንት ኖ ሃው ቱ ኤክስፕሌን። ብዙ ጊዜ ሰዎች ብዙ ጊዜ ባላቸው ነገር ደስተኛ ባላቸው ነገር ፈጣሪያቸውን ስለማያመሰግን ሁልጊዜ ጊዜ የበለጠ ነገር ሁልጊዜ ጊዜ እንደ ጓደኛ አይነት ራሳቸውን ከሌላ ሰው ጋር ኮምፔር በማድረግ የጓደኛ ቤት ከኔ ቤት ይበልጣል ምናምን በቃ የራሳቸውን ነገር በማጣጣል ሁልጊዜ ጊዜ የሰዎችን ነገር በመፈለግ ደስታቸውን የሚያጡስ ደስተኛ ለመሆን እና ለማመስገን ምንም አይነት ነገር አያስፈልግም። አንቺ በቂ ነሽ ማለት ነው እንጂ ስለነጋልሽ ብቻ ማመስገን። ለምሳሌ በቀን ከሶስት መቶ ሺህ ሰዎች በላይ ሞተው ያድራሉ። አንድ ሰው ግን ሲነጋለት እኔና የሆነ ሰው ግን ሲነጋልን ስለነጋልን ብቻ ማመስገን። ልቤ እየመታ ነው አመሰግናለሁ። እየተነፈስኩ ነው አመሰግናለሁ። ነጋልኝ እኮ አመሰግናለሁ። አዲስ ብርሃን አገኘው አዲስ እድል ተሰጠኝ እያለ ስለነጋለት ብቻ ማመስገን ይችላል። ስለሚረገጠው መሬት መሬቱን እየተረገጠው ስለሆነ ራሱ ማመስገን ይችላል። ስለሚጠጣው ውሃ ውሃውን ስለሚጠጣው ጥሩ ንጹሕ ውሃ እየጠጣ ስለሆነ ብቻ ማመስገን፣ ይህ ነው። ለማመስገን መንጋትና በህይወት መኖር ብቻ ራሱ በቂ ነው። ምንም አያስፈልግም የትኛውም ቦታ ላይ ቢሆን አንድ ክፍል ቤት ኖረሽ አልኖረሽ፣ ይዳዝማታል። አንቺ በህይወት መኖርሽ አዲስ ቀን አዲስ እድል ሲሰጥሽ ለአንቺ የሚነጋው የመንጋትና የመምሸት ግዴታ ኑሮበት አይደለም። ጊዜ ማለት የመምሸትና የመንጋት ጉዳይ አይደለም። ጊዜ ማለት ህይወት ነው። ሰው በቀን ከሶስት መቶ ሺህ ሰዎች በላይ በተለያየ ምክንያት ራሳቸውን ሲያጠፉ በበሽታ ምክንያት፣ በአደጋ ምክንያት ሲሞቱ፣ ላንቺና ለእኔ ግን ነጋለን ይሄ ንጋት ብቻ ስለተሰጠኝ እቺ ቀን ብቻ ስለተሰጠችኝ ህይወት እየተሰጠኝ ነው ማለት ነው። ቀን ሳይሆን ህይወት። ይሄ ብቻ ደስተኛ ሊያደርገኝ ይገባል ማለት ነው። ምንም አያስፈልግም። ደስተኛ ለመሆን መኖር፣ በጤና መኖርና መንጋት በቂ ነው። እንደዛ ስለመኖር ነው። አሜዚንግ! በውነት በጣም በጣም የምወደው ሁልጊዜ የምለው ነገር ነው። ለማመስገን ፈጣሪያችንን እና ደስተኛ ለመሆን በህይወት መኖራችን ብቻ በቂ ነው። ሌላው የሚቀጥል ነገር ነው ትርፍ ነገር ነው እና በጣም ብዙ ሰው ዚ ሶሻል ሚዲያ ላይ ካየሽ ቆንጆ ሆኖ ወጣት ሆኖ ብዙ ነገር እያለው ግን የሚያማርብ የሚያለቅስ ሰው ነው ያለው። ገባሽ? ሁል ጊዜ ብዙ ያለን ነገር እያለ የጎደለችንን አንድና ሁለት ነገር ነው የምናየው። እና ሁል ጊዜ ዝቅ ብለን የበታቻችንን ብንመለከት